የስልጤ ኡመት ሱም ከበነቀ ይልቅ ቀለብላ ነይ ኡመቲ የብልተሮሻ ትንከ ስልጤ ቲቢል ዝልዛልዋን ኢንቬስትመንት ስልጤ ቲቢል ከስበኝነት ከዋ ታጋሪነት ከኬተሊ ነቃን መልከት ከቦን በላነግ በባድን በሁሉ ማዘርጨረ በሉላሉሌ ዝልዛሉ ብልቸ ገባኔ ውፍጅ በበሎት ከሰቤኒ የቲገኖትዋ ጎት የበሎት ቻሎታ አሻኒ ባቲር ወደር ኢትረከባንን ኡመት የስልጤዋ ዝልዛሉ ደድነት የበላን ዘማን ወክሽግ ስልጤ በኢትዮጵያ ባድነ ዘማነኝ የዝልዛሎ ባሩሶቱም ባፋፊቶቱም ቀዲም የሆነኮ የወቅ ሽግር ሬሬሳም ያትሬግጣን ሰላም አሌይኩም የተወደድኩም የአሄር ምንማን የስልጤ ኤፍ ኤም ዘጠናዎች ትጭቁስ ስድስት ራዲዮ ጥናቢላሉነ የስልጤነ ኡመት የብለ አዳበዋ ተሮሻ ተይም ባሳን መስኒጀ ሌላ ጄጅነንኮም ተስናጄናን ሬሬሳይ ሼከር ካቅርቡንኩማዊ የደዴይ አንዋርተ የክንት ቄራት ተሜኘ ይሁንኩም የስቴልጤ ኡመት በዝልዛሏ ኢንቨስትመንት ለባት ሰብ ከያትሬ ከበይ ፋይደ በሆነ ይቅጨ በይቴ ወድም አቀም ወደ ሊዮነኮ አውጄም ሊያንዣን ኢን እትራነን ሀቅ በይታሚ ፈየተ ሮሻትከ ብዤ የባደነ ከተማሞ አሞቃነም አሌቃነም በሳዝጋከ በብልከ ለገናይ ብዥ ሰብ ብላ አትሬ ከባኔ ማዣቴንዛን ቆማሮ የብል አዳብከ ብዤከ ከአቆመራኔ ሊጋኘ ታራሺ ይርሰተቶ ተከበው ከቦትዋ አትኬሻን ሙተ ሊወክፍ ባቅርቦት ዘማነኛ የዝልዛሉ አዳቢት ሮሻነ ኩባሶት የዋለ ይጄዘ የለቅለ ፈዱይ አሻኒ በረከበይ ገቤከ ግብረ በክፈሎት ለባትከ ኢኮኖሚ መሊቅያሼ ይጉሻርም አቀም የበዘን እዚ ጠኝለኝ ጎልጌ ዘማን ጀመራኔ በዝልዛሎ ብልከ ወግ ሽግ ነቅላያነይ የህርለ ኡመት መጪንት የሆነይ የስልጤ ኡመት ዝልዛሎ የፈጅር ወግሽግ መክበሎት ያቀትሌን በበለ ዘማን ወግ ሽግከ ዳኬማይ መልከት መክጃንጉ በሎትም ያቀትሌን በሉሌም በቶጵያ የልቅ ታስረ8ሙ ሱሙንያዮይ ህናፈኜ የስልጤ ኡመት በባድነ በዛና ዘርሸ ተቅላቀላኒ በከሲቦት ወደል ባደኝ ኢጋኛ የመጫነኮ ያሼይ ጉዣር የሮሬ ዮነኮ ወክሽ ግሞጥሎ ናሊም ቻምያትሬ ግጦን ታስር ሱሙት ሱሙን ያድ ጀመራኒ ያጤ ምኒሊክ መንግስት ያሼይ የጎጎ ተፋፊ ቶቷ የጉተ መንግስት ተከ ያጥሪኞት ጊጆ ተከ ተላኒ ባበዘ ያዝጋግ ተቅላቀሌኒ ላሶ ቲቤጃን ሐለት የተለቀኮ ኢቴ ወዳን ሎነምኮ ባጤ ምኒሊክ ግፋ ጦኛ ተጉቲ መንግስት የደበለይ የስልጤ ኡመት የጋራ አድመት እንዳደረከ ቢቀጥም እንጀክጥ ማጠም በጉቲ መንግስት በገቡ ያዝጋክቸ የተለቀይ ኢቤዣን ሐለት ነገዳኔ ባሶት ዱንየ ከያሊቆት ብለ ጀመረን ኩቲ ተሮሻትም ተፎል ከለፋኔ እባደ ከሰበ የብለ ተሮሻትዋ የዝልዛሉ ተዋሳጅነት አበዘጎተሻን በኢታሚ ለባድ ነ ኢኮኖሚ መሊቃሽ ወደ ሊዮነኩ ወክሽ የሰጤ ኡመት ቀል ወደል ባለ ከስበታያም ላይ ሙግባላኔ በከስቦት ብዝ ባለ ይነብራነን ኡመት እጃትከ የግንን ያነኮ የቂን ባለ ነገዳኔ በከስቦት አቀም ተሜኛተከ ኢጄጃነኮ ጄጃኔ ያቴርንም ኡመት የስልጤ ኡመት ቆማሩ የብልተሮሻት ተሮሻት በከተመ በዝልዛሉ አዘር መጠሎን በጌ ቢርሰትም የውን በገነ ያራሽነት ብል አረሳኔ ያቱቶት ገዛኔ ያትላቶት ዋ ያኪሞት መቃምከ ወት የባለን ቦንሰ ደችከ ኢርሰተዋ የዲነት ፍካኛ ከስበከ አቻበራን ባሶት በውጣታንቾ አዝመረከ ኢት ጠራንን ኡመት የስልጤ ኡመት ለዘማነኝነትዋ ለዘማነኝ የቴክኖሎጂ ሙት ቆርብ ሁኖት ከንገ ለውጣታንቾ ነትከ ብቅለኦንየን ብሎት ያቀትልን ጬጤ ዘለዘሌን በውዛተ ትርፎት ርክት ወረዴን ሙግባሌን ባሶት ብዝበሎን ንበሮት የስልጤ ኡመት እት ጠረቢያን ባደኝን መልከትከ የስልጤን ኡመተ ቆማርነ ተሊውዶት ሙጣኑ ይላት ኬሽ በኢትዮጵያ ያሉ ከተማሞ ሞኤል ቢዲ ጦሻይድኒም የስልጤ ወልድ ታቦት እንደትከ ሎርሳያነ የሮሬይ ውርሽት ቆማርነትን የስልጤ ኡመት በፈጅር ባሲ የውዛት አይቀብጤነኮዋ እትሜኑዊ ጂጎትም ያቀትሌነኮ የነኮ ለዌች ከያሮሽቢያን ዮክ ሽግ አደ ያለይኑመት የሰብንጀ ኢንዞት መውትን ኢላነይ ማህማቾት የስልጤኑመት በመላይከት ይገኖትዋ እጥቃቅሎት ቁወ ጠረኝ ነተ ያትሬግጣና ነሳው የስልጤ አቦት ሎልድከ አሽያነይ ብለም የውን አዝመረ በዝኔትተ እነቅላነ ኩላሶት በዌጅነትም ለሜት ጠከባዊሎት አንዣኒ እነቅላነኮ አሶት ያበድም ተሮሻ ትንከ የስልጤ ወልድ ለእን በዌጅነትምከ ከተመነ ገዳኔ ዝለዘለ ኢሌቃነይ ባደምከ ያሌቃነይ ከገና የጠቀለ አቦትያቴ እንደረይ ራመት ተቄበለ አትቃቀለ ጎት ላነኮ አሶትም ቲያቀት ሊያንዜነይ የዒታመይ ፉጀበሎ ቲያቀትሌን እነይ የስልጤ ኡመት አደኝ የብለተሮሻተዋ ለባድ መሊቅ ያሼዩ ጉዣረ በመቃም ከቄጨ በኢቴዎድም ብዢ ውስጥም የአብሌም ባድ የወግ ሽካቲብጨ በሙጣሉኒም ሻይድነተኒም አትሬገጡን ሞጣይ ኒሽማኩቶ የስልጤኑ መት አፈዋ ወቅሽገ ተሞጠሉ የአብሌ ባድ ቻይቸ አዲት ይሆን የሙጣሉ ከአገኛ ተመንቅያሻኔ የስልጤው መት ዘማነኛ የዝልዛልዋ ውከቦን ያውክቦት የገበየ ኩብቴ ተሮሻ ተባሩ ሶትዋ ባፋፊቶት ለባዲያ ሼ ወደ ልጉሻ ረፈየኮ አትፋህማኒ ከተበያን በሉል ሌምከ ኢላን ኒሽማ ኩቶ የቃወ ገበየ በሳዝጋ ከባቃኖትዋ ተባድ ጉጢ ገበየ ባቲጋግዶት የአትሬ ከበይ ባደኝ ፋይደ ስረም የሮሬን ባላን የቶረድኩም የስልጤ ኤፍ ኤም ዘጠናዎች ተጭቁስ ስድስት ራዲዮ ጥናብ ይላሉን የስልጤን ኡመተ የብለ አዳብ ዋ ተሮሻተ ቤደበ የአስናጄኔ መስኒጀ ህነ ይመስልናር መስኒጃ የደደን ዋርሼ ቀር ከቀረብኩ በገነ መስኒጀ ትራከብናንጃንግ በሰብ አለም ጉየት ወገሬታ ምብዘ